ይበዛላችኋል። እናንተ ሞክሩትና ለውጡን ታገኙበታላችሁ ማለት ነው። እኔ ፀጉሬ በጣም ስስ ነበረ። አሁን ግን ሰሞኑን መውጣቱ ስላቆመ የተወሰነ ትንሽ በርከት ብሎልኛል ማለት ነው። እናንተ ሞክሩት፣ ለውጡን ታገኙበታላችሁ። የዛን ሰዓት ታመሰግኑኛላችሁ ማለት ነው። የእውነት ነው የምላችሁ፣ የእውነት እኔ ውሸቴን አይደለም። ፀጉሬ ወጣ፣ ፀጉሬ እየረገፈ አስቸገረኝ፣ ፀጉሬ የወጣ አስቸገረኝ። ማለት እንግዲህ በኋላ ቀረ በቃ አይታችሁ ማመን ነው ሞክራችሁ ማመን የእናንተ ፈንታ ነው እንግዲህ ማለት ነው እና ተጠቀሙት ፕሊስ ተጠቀሙት የተቸገራችሁ ልጆች ይሄንን ሞክሩት እና ለውጡን ታገኙበታላችሁ የእውነት ነው ብራችሁ የእውነት ሞክሩት ምንም ሰዓትና ጊዜ አይወስድባችሁም ሞክሩት እዩት እንዴት እንደበዛ ፀጉሬ እንዴት እንደበዛ፣ ከለሩ ራሱ እንዴት እንደሚያምር ልነግራችሁ አልችልም። የእምር ነው የምላችሁ። እንደዚህ ጉዞ አልነበረም ጸጉሬ፣ ስስ ነበረ። እርዝመት ይጨምራል። አረ የካሮት ውሃ፣ የብር የካሮት ውሃ እጹብ ድንቅ ነው ለጸጉር ያለው ጠቀሜታ። ታምኑም ባታምኑም ማለት ነው፣ ማርያም። ስለዚህ ተጠቀሙት፣ ተጠቀሙት፣ ተጠቀሙት፣ ተጠቀሙት።